ምክንያቱም የእኔ ወገኖች እኮ ደማቸውን እያፈሰሱ ያሉት ህይወታቸውን እየገበሩ ያሉት ነገን ለማየት ነው አይደለ? ለእነሱ ደግሞ ነገን ሊያዩ ቃል ገብቻለሁ። እንደየውሳሌ ትልቅ መስዋዕት የልጆች እናት ነኝ። ልዩ የልጅ እናት ናት። ሁላችንም እዚህ ቤት ውስጥ እየታገልን ያለነው ቤተሰብ አለን፣ እየከፈልን ያለውን ዋጋ እናውቀዋለን። ነገር ግን ችንጥች ምንጣፍ ፍፍ ብለን ተቀምጠን ትግሉን እናስቀጥላለን። የኢትዮጵያን ትንሣኤ ሳናይ የሚታረደውን የአማራ ህዝብ ትንሣኤ ሳናይ አናቆምም ትግላችንን። የኢትዮ 360ን ቢሮ እንመለሳለን ብለን ቃል ገብተናል። ሰሞኑን በቢሮችን ብለናል። አይናችን እያየን የካሉንን አይናችን እያየን ሌቦችን፣ ዘራፊዎችን ሊያደንቁ የመጡትን ቢያንስ እንኳን ሌቦችን ሳያደንቁ ቢያንስ እንኳን ከነ ክብራቸው መኖር ሲገባቸው ክብራቸውን ከጫማ በታች ያደረጉ ሰዎችን ቀን ግን ለማንም አንመለስም። ምክንያቱም ቤተ መንግስት ያለው የአራጁ ቡድን መሪ ካረገው አልተናነሰም። የከፋውን ያደርገው እዚ ያለው ስብስብ የተማመነውን ምን ያለው እሱ ለሱ ለምን ትው ምክንያቱም ህግ ያለበት ሀገር ስለሆነ፣ ህግ በዚህ ደረጃ ቢሮ ፍርሰ ዘርፈ ሄዳ የሚጠየቀው ነው እኛ አይደለም። ግን እታገላለን። ቢሮችን አስመልሰናል። ማድረግ ያለብንን በህጉ መሰረት መፈጸም ያለብንን ከላንድ ሎርዶ ጋር ዲንጎ ባለቤት ጋር ጨርሰናል። የበራችንን ቁልፍ አስቀይረን የኢትዮ ሶስት ስልሳ ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ፣ በወዛችሁ፣ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። ስለዚህ ዛሬም እንላለን፣ ኢትዮ ሶስት ስልሳ ለዘላለም ይኖር። ኢትዮ ሶስት ስልሳ አንድ ነገር በዚህ አጋጣሚ ልናገር። ከአፍታ በኋላ አድማጭ ተመልካቾቻችን፣ ከአፍታ በኋላ በዩቲዩብ፣ በትዊተር፣ በፌስቡክ፣ በቲክቶክ ሙሉ መረጃውን፣ የቪዲዮ መረጃውን፣ የካሜራ ፉቴጁን ራሱን ለአንድ ኖር ያደረሰን እንዴት እቃዎቹ እየተጋዙ ሲወጡ እንደነበረ የሚያሳየውን ጨምሮ አጠቃላይ ያለውን የነበረው ሁኔታ እናቀርባለን። እኔ ስለ እውነት ዛሬ ነገርኳቸው። አልቃሻ በአልቃሻነት የምታወቀው ብያለሁ። ዛሬ በአልቃሻነት አይደለም ስለ እውነት በደስታ ነው የማወራላችሁ። ምክንያቱም አምባ ገነኖች በዚህ ደረጃ ሲዋረዱ ከማየት በላይ ደስታ የለም። ይሄ በጣም በሚገርመችው ሁኔታ ጨለማ ነው፣ መብራቱ የለም ስለነቃቀሉት ማለት ነው። በሚገርማችሁ ሁኔታ ድንቅ ተደርጎ የተሰራ የኢትዮ ሶስት ስልሳ ሬዲዮ ክፍል ነበር፣ በሚያምር ጠረጴዛ፣ በሚያምር ስቱዲዮ ፎቶች። እንደ ፎቶችንን ቀደም ካለንትን ላይ ባገኝ እሱን ሁሉ እንደው ብናሳየው ደስ ይለኝ ነበረ ሁላችንም አብዛኞቹ መስራቾች በነበርንበት ጊዜ የተነሳችሁ ፎቶች ሁሉ ነበሩ፣ እና ይሄ ቢሮ ዛሬ በዚህ መልኩ ተወስዶ እቃ ሁሉ ተነቃቅሎ ተወስዶ ባዶ ተደርጓል። ግን እኛ አለን፣ እኛ አለን። ስለ ሕዝብ ድምፅ የምንሆነው እኛ አለን። ትላንትና ሕዝብ አክብሮ አደራ ብሎ ይህም ቤት ሰጥቶናል። ባዶ ቤትም ቢሆን ተቀብለን አለን። ኢትዮ ሶስት ስልሳ ይኖራል የሚኖረው ግን እናንተ ስታግዙ ነው። የዚህ ተቋም ባለቤቶች የኢትዮጵያ ህዝብ የዚህ ተቋም ባለቤት ነው። እውነት ይሄ ግፍ እናንተ እንደምትሉት እውነት ይሄ ግፍ እኛ ከብልጽግና ጋር ወግነን ከሆነ የተሰራብን ፍርዱ ለእናንተ ነው የምንሰጠው። ምክንያቱም ትላንትና በገረዶቹ አማካኝነት ሲተላለፉ የነበሩ ነገሮች አሉ። የብልጽግና ካድሬ ሆነዋል፣ ሀብታሙን ክደውታል ሲባል ያላችሁን ሰዎች ናኑና እስቲ ዛሬ እዩት። ክህደት እየሩሳሌም የፈጸመችው ክህደት ይሄ ከሆነ ብሩ ኪባስ የፈጸመው ይህን ክህደት ከሆነ ልዩ ጸጌ የፈጸመችው ይህን ክህደት ከሆነ ህሊና ካላችሁ እናመስክሩ። የቀረን ጠረጴዛ ነው እና አሮጌ ገመዶች፣ ምንም የማይሰሩ ገመዶች ዘጋ ተጥሏል። ልዩ ካሳይሻቸው አሮጌ ገመዶች እነዚህ በሙሉ እና ልዩ ጸጌ የሚቀመጡባቸው ኮምፒውተሮች የነበሩባቸው አሁን እነዚህ ገመዶች በሙሉ ተጥሏል። ስለዚህ አሁን አፋችሁን ሞልታችሁ ወንበዴዎች የምትሉን፣ ከሃዲዎች ምትሉን፣ ኤቲቪ ልትመለሱ ተደራድራችኋል የምትሉን የሙሉ ጊዜ ገረዶች ሲኑና ዛሬ ተናገሩ። ሌቦችን ታድኑ ከሆነ ኑና ንገሩ። ታያችሁ፣ እኛ ቃል ኪዳን አለን። ቃል ኪዳናችን እዚህ መቆሻሻ ምንጣፍ ላይ ቁጭ ብለን እንሰራለን። ለወንበር ለንግስና አይደለም። ኢትዮ ሶስት ላይ የተከፈለው ለወንጀልም አይደለም። እውነት ለመናገር ደስታን እንዴት መግለጽ እንደሚቻል አላቅም። ስለ እውነት ለመናገር ቤተ መንግስቱን የተቆጣጠረው ግለሰብን ላለፉት ዓመታት መረጃ እያወጣን ስናጋልጥ እያንዳንዳችን የራሳቸው ምንጮች አሉን። የእኔ ምንጮች ምናልባት አምስት ደብተር አለኝ በሁሉም አቅጣጫ። ምክንያቱም ኢትዮ ሶስት ስልሳ ያንድ ብሔር ወይም ደግሞ ያንድ ግለሰብ ሚዲያ አይደለም። የምን ለው ኢትዮጵያ ህዝብ ሚዲያ ነው። ስለዚህ ከእያንዳንድ ቦታ የሚገኙ መረጃዎች ዳሪቱን በጉል ቁጭ ተብሎ ታጥሎ ነው። ምናልባት ፊታችንን አንዳንድ ጊዜ አስለቅቀን ወይም ደግሞ ጠዋት ላይ ያለን ብታዩን ድንገት ጸጉራችንን አስተካክለ ምናምን ሰው መስለ የምንገባው እዚህ እንደ አንድ ኢየሩሳሌም ጠዋት ላይ ብታዩን ታዝናላችሁ። ምክንያቱም እንቅልፉ ድካሙ የሰባት ዓመት ያ ሁሉ ግን ዋጋ አለው ለማ ለዛ ህዝብ ለዛ ህዝብ ቀን እንዲወጣለት ፀሐይ እንዲወጣለት ለሚፈልገው ህዝብ ወለጋን ስንጠራ ትዝ ይላችሁ እንደሆነ ምስራቅ ወለጋ ኪረሙ ወረዳ፣ ሆሮ ጉጥር ወለጋ ጃርቴጋ ጃርቴ አእምሮ ወረዳን የማያውቀዋለ አንገርጉተን የማያውቀዋለ ቤንሻንጉል ላይ በአንድ ጀንበር ከሶስት መቶ በላይ የሆነው ያ ምስኪና ማራ እንደው ታፍሶ በግሬ ደርስ ይቀበል እውነት ያን ረሳነዋል? ትናንት ያን አልፈን ያን ዘመን አልፈን፣ ዛሬ እኮ አርሲ ላይ የተፈጸመው ነገር፣ ቅድም የቀጥታ ስርጭታችን ላይ እዛው ላይ ያሉ የኦርቶዶክስ ልጆች፣ እዛው ላይ ያሉ የአማራ ልጆች ድረሱልን፣ ስለ መድኃኔ ዓለም ድምፃችሁን አድርሱልን፣ እየታረድን ነው፣ እየተገደልን ነው እያሉ እኮ ነው እያችሁ። እየታረድን ነው ብሎ በነገሩ በሰዓታት ልዩነት እኛ እዚህ ነን እያችሁ የግፍ ግፍ ይላችኋል። ይሄ ነው የሰብአዊ መብት ታጋይ እሱ ለእናንተ ልሳችሁ የሰብአዊ መብት ታጋይ ለምትሉት ፖለቲከኛ እኔ ፖለቲከኛ ሆኜ አላቅም። ፖለቲከኛ ሆኜ ስለማላቅ እንዲህ አይነት ፖለቲከኛ ያለ አይመስለኝም፣ እውነት ለመናገር ጋዜጠኝነት ውበት ነው። ጋዜጠኝነት ትግል ነው። ጋዜጠኝነት እውነት ነው ስለሆነ ስትታገል እንዲህ ነው። እኔ ዛሬ ወጣ ብዬ ሌላ ስራ ብሰራ ለጓዴ ለልጆቼ ብዙ ነገር አተርፋለሁ። ነገር ግን እዚህ ጋ መጥቼ ደግሞ ስለሚታረደው ህዝብ ስሰራ ደግሞ እባረካለሁ። ይህ ህዝብ እኮ ያስበናል። ኢየሩሳሌምን የአማራ ህዝብ ሲያስባት በንቦ ያስባታል። ትላንትና አማራትነት ሳሙ ስንት እስክትታረድ ነው ብለን ስንናገር ያስባታል። ስለዚህ ዛሬ የተወሶ ስልሳ በዚህ መልኩ ተገነጣጥሎ በሩ ይወላል። ይሄ ነው እና በዚህ መልኩ ነው ያለ ነው። ኢትዮ 360 ይሄ ነው ከሀፍታ በኋላ እዚ ላይ እናብቃ። ከሀፍታ በኋላ ኢትዮ 360 እንዳልኳችሁ በዩትዩብ፣ በትዊተር፣ በፌስቡክ እና በምንድን ነው የሚባለው በፌስቡክ በትዊተር በቲክቶክ እና በዩትዩብ በቀጥታ ስርጭታችን እስከነሙሉ ቪዲዮዎቹ እንመጣለን። የምንጊዜ የምንጊዜ ፍትህ በተጓደለበት ሕዝብ በተበደለበት ቦታ ላይ የሚገኘው ሽሜ አጠገቢ ያለ የሚካሄለት አጠገቢ ነበር። መሬት ተኝተን ጫሜን አውልቄ ትራስ አድርጌ እዚህ መሬት ላይ ተኝተን ስንለምን ሽመልስ አብሮኝ ነበር። እንግዲህ ሁለት ዓመት ባልሞላ ጊዜ ውስጥ ደግሞ ኢትዮ ሶስት መቶ ስልሳ በዚህ መልኩ ፈራርሶ በዚህ መልኩ ዶጋመድ ሆኖ ሸሜኔ እናንተ ዛሬ አብረናል። እነዚህ ጋር እንደው በዚሁ አጋጣሚ ልጠይቅ እስቲ። እንደው ጠዋት እኩል ሰምተን ነው አብረን እየበረረ ነው የመጣ ነው። እዚህ እንደው ምን ተሰማ? እሺ በእውነት ስለሁሉም ነገር እግዚአብሔር